የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ታዛ ታዛ ታዛ ታዛ እሺ፣ ታዛ ነው እየሰማችሁ ያላችሁ። ወደ ቤተሰብ ሰዓት ስንገባ ደግሞ ልምዶቻችን አነስቴ ኒያቸው በቤት ውስጥ ያለንን እኛ የፈጠር ናቸው። ከራሱ ከቤተሰቡም የወሰድ ናቸው። ያላስተዋል ናቸው ግን ዝም ብሎ መጥፎ ድባብ፣ መጥፎ ስሜት፣ መጥፎ ሁኔታ ውስጥ እንዳለን እንዲሰማን የሚያደርጉ ሊሆኑ ይችላሉ። ማንም ሰው ቤቱ አለ። በቤት ውስጥ ያሉ ሰዎች ደግሞ የፈጠሯቸው ስሜቶች አሉ። ከዛ ባለፈ እኛ ለቤተሰቡ ያበረከት ነው አስተዋጽኦ አለ። እነኝህን ሁሉ ደምሮ ነው በቤተሰብ ውስጥ አንድ ላይ መኖራችን ህይወት ነው ትዝታ ነው ስኬት ነው ብለን እንድንል የሚያደርገን፣ ብዙ ጊዜ ጥሩዎቹን ነገሮች በኋላ ላይ ብናመጣቸው የተሻለ ዋጋ ይኖራቸዋል። መጥፎቹ ልምዶቻችን የቶቹ ናቸው የሚለውን እኒ የቤቱ ሁኔታ፣ ቁሳቁሳችን፣ ኢኮኖሚያችን፣ የቤተሰቡ ብዛት ግምት ውስጥ ሊገባ ይችላል። ግን ሁሉም ላይ የራሱ የራሱን ካልኩሌሽን መስራት ይችላል በምንለው ነገር ውስጥ አስር ቤተሰብ ላለበት አንድ ቤተሰብ ላለበት እያልን በደረጃ ልናስቀምጠው አንችልም። አንደኛው ቤት ውስጥ ዝም ያለ መንፈስ ነው ያለው፣ ወይስ ደግሞ የጨዋታ የመነጋገር መረጃ የመለዋወጥ የስክሪን ጫጫታ ነው ያለው፣ የእቃ ኳኳታ ነው ያለው፣ የሰዎች ነው፣ የልጆች ነው፣ የአዋቂዎች ነው፣ የአንድ ሰው ብቻ ነው የሁሉም ጩኸት ነው የሚሰማ የሚለውን እስቲ ልብ ብላችሁ እዩት። አንዳንድ ጊዜ ሰፋ ያለ ቤት ያላቸው ሰዎች ሳሎን ውስጥ ያለው ሰው የሚያወራው ነገርና መኝታ ቤት ላይደማመጥ ይችላል። ስም ጠርተሽም ሰውን አቤት የሚልሽ ላታገኝ ትችልሽ። በጣም ትንሽ የቤት ውስጥ ሆኖም ደግሞ አስሬ የሆነ ነገርን ደጋግመው የሚያወሩ አሉ። የሚያዳምጣቸው አታ ለምን እንደው አዳመጥ ያልቻሉት? ልጆች ያላዳመጡት ያላዳመጡ የትዳር አጋር ነው ያላዳመጠው፣ የቤቱ ሞግዚት ናት ያላዳመጠችው። ይሄንን እንድናስበው ነው። ግን ዝምታ ያለበት ቤት ባይሆን ይመረጣል። የቤተሰብ ቤት ሆኖ ያ ዝምታ ምክንያታዊ ነው ልንል እንችላለን ምናልባት የጽሞና ስራ የሚሰራበት ቤታቸው ውስጥ በዝምታ ያንን ዝምታ ለጤና የሚጠቀሙበት ሰዎች ያሉበት ከሆነ ልንጠነቀቅ እንችላለን ብዙ ጊዜ ግን እንደዛ አይደለም የጎላው ነገር የቴሌቪዥን ድምጽ ነው የስልካችን ነው ስልክስ ሆኖ ደግሞ የስክሪን ሰዓት መጨናነቅ ወይም ደግሞ ስክሪን ታይም ኦቨር ሎድ የሚለው ነገር ውስጥ ነው የምንገለጸው አንዳንድ ሰዎች ለአስር ደቂቃ አይተው ቁጭ ያደርጋሉ ይገርማል ያየሁት ነገር ብለው እሱን ርዕስ ሊያደርጉት ይችላሉ። ቤት ውስጥ አንዳንድ ሰዎች ደግሞ ተኝተው እነሱ እንቅልፍ ያሸንፋቸዋል እንጂ አይዘጋም ስክሪኑ ወይም ቴሌቪዥኑ፣ ሬዲዮ እንደዛው ሊሆን ይችላል። ስለዚህ ቤት ውስጥ ያለውን የድምፅ ግርግር እንመልከተው፣ እሱ ቤቱን እንድንወደው፣ እንዳንወደው፣ እርጋታ እንዲሰማን፣ እንዳይሰማን የማድረግ አቅም ስላለው። ሌላኛው የእርስ በርስ መፎካከር ያለበት ቤት ነው ወይ በብዙ መንገድ ሁለት ሰዎች እርስ በርስ ሊፎካከሩ ይችላሉ። አምስትም አስርም ከሆኑ አምስቱ አስሩም ሊፎካከሩ ይችላሉ። ለምሳሌ እሷ ትጠበው፣ እሷ ትጥረገው፣ እሱ ያስተካክለው፣ እሱ ሄዶ ገዝቶ ይምጣ፣ እሷ ታብስለው የሚያስብል ላይሉት ይችላሉ ግን ባፋቸው። ግን ለምሳሌ ሁሉም ነገር ኖሮ ሁሉም ጋደም ብለዋል፣ አንድ የሆነ ሰው ይጠበቃል። መቶ አብስሎ ሆንካችሁ እስኪ ኑ ተነሱ ብለው ፊሽካ እስኪ ነፋ ከየክፍሉ ተጠርተው ሊሆን ይችላል መጥተው ቁጭ ብለው የሚበሉት ባካችሁ በስሏል ተብለው ሊሆን ይችላል ተለምነው የሚቀርቡትና ይሄ ደግሞ ምን ይዞ ሊመጣ ይችላል ፉክክሩ በምግብ በባህሪ በፍላጎት አለመጣጣምና ና ፍ የራሴ ሙድ አለኝ ሌሎች ሰዎች ጋር ነው ይሄን ማች ማድረግ ማገኙ እሚል ሩጫ ሰዎች እንዲያበዙ ሊያደርግ ይችላል ከዚሁ ጋር አብረው ያስቀመጡት የተዘበራረቀ መርሃ ግብር ሳናስበው ሊኖረን ይችላል የሚያበሳጭ እራት ቀርቦ ሻወር ሊወስድ የሚገባ ሰው ሊኖር ይችላል። እራቱ መቅረቡ ቶሎ በሰዓቱ ተቀምጦ መብላታችን ሊፈጥር የሚችለው አንድነት ነበር፣ ሊፈጥር የሚችለው ድባብ ነበር፣ ሊፈጥር የሚችለው የደስታ ስሜት የመረጋጋት ስሜት ነበር። ግን አንዱ አፈንግጦ ሻወር ይገባል። እሷ ተነስታ ፀጉሯ ልታበጥር ትችላለች። ልጆች ተነስተው ጨዋታ ሊጀምሩ ይችላሉ። የሆነ የቤተሰብ አባል ተነስቶ ጎረቤት ቡና ሊጠጣ ሊሄድ ይችላል። ግን ምግቡ ጠረጴዛ ላይ ነው ያለው። ልክ እንዲህ የተዘበራረቀው መርሃ ግብር፣ የራሳችን ምቾት ማስፈጸሚያ ብቻ ነው ወይስ ሌሎችን ምቾት የሚነሳ ነው የሚለውም ተቀምጧል፣ እንደ መጥፎ ልምድ። ሌላው ከቀልብ ያልሆነ አመጋገብ። እሺ እንመገባለን ብለን ደግሞ፣ ምግብ ለቤተሰብ ሕይወት ትልቁ ነገር ተደርጎ ስለተቀመጠ ነው የደጋገብ ነው። ከቀልብ ያልሆነው አመጋገብ ምንድን ነው? ቴሌቪዥን እያዩ እንጀራ መቁረስ ሊሆን ይችላል። ሹካ መጠቀም እያለብሽ ማንኪያ ልታነሽ ትችያለሽ። ማጣቀሻ መንካት እያለብሽ ረስተሽ ደረቁልት በይ ትችያለሽ። ከቀልብሽ አይደለሽ። ሰዎች ያስተውሉኛል ብለሽ ላታስብ ትችላለሽ። ቴሌቪዥን ላይ ወይ ስልክ ላይ ወይም ደግሞ የሆነ ሀሳብ ውስጥ ጭልጥ ብለን ሊሆን ይችላል። ይሄ መጥፎ ልምድ ነው። ሌላው ያልተገባ የተግባቦት ልምድ ነው። ያልተገባ የተግባቦት ልምድ ቅድም መነሻችን ላይ ከአነሳነው ጋር የሚሄድ ነው። አንድ ሰው ያወራል፣ ይሄን ንቃይት ነው ያረጋችሁት ብሎ ቢጠይቅ ማንም ያዳምጥ የለም መልስ ለመስጠት ከዛ አረ እዚህ ቤት አልደመጥም ወይ ተብሎ ሊሆን ይችላል። ምንድን ያልሹ፣ ምንድን ያልከው የተባለው አይን ለአይን አለመታየትና ለማውራት ቤተሰብ እንደዛ ቢያደርግ ይመረጣል። አይን ስናይ ብዙ ነገር ነው። መረጃውን በትክክል ማዳመጥ እንችላለን። መልስ ለመስጠት ዝግጁ እንሆናለን። ጊዜያችንን በአግባቡ እንጠቀማለን። ስሜታችንን መናበብ እንችላለን። ሩቅ ለሩቅ ሆነ ሊሆን ይችላል የምንነጋገረው ወይም ሳንተያይ ኮሊደር ላይ አንዱ ነው፣ አንዱ መኝታ ቤት ነው። የአካል ቋንቋን አለመጠቀምና አለማጤ ይሄ ቤተሰብ ቢያደርገው ይመረጣል። ምክንያቱም ቃላት ሳናወጣ ለምናደርጋቸው ነገሮች የበለጠ ከማንም በላይ ልምዱ አለን። ሳናወራ እንደማመጣለን። በአይነ ጥቅሻ ሊሆን ይችላል፣ በትከሻ፣ በፊታችን ገጽታ ሊሆን ይችላል አሁን ወላጆች ሆነው ልጆቻቸውን በዛ የሚያስተካክሉ የሚያርሙ፣ የሚግባቧሉ፣ ባልና ሚስት ሆነው እንደዛ የሚግባቧሉ። ሌላኛው ማቋረጥ ሊሆን ይችላል። ልጆች የሆነ ነገር እያወሩ ወላጅ አቋርጠዋል፣ ወላጆች እያወሩ በልጆች ደግሞ ወሬያቸው ተቋርጧል። ረዚም በልሊን ቆይ ልጨርስ ጉዳይ፣ ቆይ አንተ ጋ እመጣለሁ፣ አንቺ ጋ እመጣለሁ የሚያስብል ንትርክ ያለበት ተፈጥሯዊ ነገር ሊሆን ይችላል። ግን ከበዛና ይሄ ከተቆጣጠረን ይረብሻል። አብሮ አለመመገብም እንደዛው። አንዱ ሶፋ ላይ ነው፣ አንዱ መኝታ ቤት ነው፣ አንዷ ኪች ናት ያለችው፣ አንዱ እንግዲህ ኮሊደር ላይ ቆሞ በቆሙ ሊሆን ይችላል የሚበላው። ግን እዛ ቤት ውስጥ አሉ፣ እራት በልተዋል ብለን ሊሆን ይችላል ያሰብ ነው። ያልተደራጀ ኑሮ፣ ኦርጋናይዝድ ያልሆነ ኑሮ የተባለው እንግዲህ መደራጀትን አንዱ በእቃ ብለን ብናስበው የተበታተነ ሰነድ ሁሉም የቤተሰብ አባል አለው። የትምህርት ማስረጃው ከቤቱ ዶክመንት ጋር ተቀላቅሏል። የታናሽ እህት የትምህርት ማስረጃ ከአባትየው የሆነ የትምህርት ማስረጃና የስራ ማስረጃ ጋር ተደባልቋል። የጠፉ ቁሳቁሶች አሉ። የት እንደተቀመጡ ማናቃቸው። አንዱ ቤተሰብ ለአንዱ ቤተሰብ ሰነድ ግድ የሌለው ልክ እንደዛ ሆነን የምንኖር ከሆነ ሊደብረው ይችላል። መንፈሱ የከሌ ነው የከሌ ቦክስ ውስጥ ይገኛል። የከሌ ነው እዚህ ቦታ ጋር ይገኛል። ይሄ ሰነድ ከዚህኛው ሰነድ ጋር መቀላቀል አይችልም። እናት ስለ ሁሉም ልጆቿ ሰነድ ልታቅ የምትችልበትን ነገር ከፈጠርን ጥሩ ነው። ልጆችም ስለ ቤተሰቡ ሰነድ ብናቅ፣ ያው ሰነድ አለ እንጂ ቁሳቁሶችም፣ ሌሎችም ጠቃሚ ነገሮች። ሌላው የስሜት ፍላጎቶች የተዘነጉበት ቤተሰብ ከሆነ የሆነ ሰው አዝኗል፣ ማንም አላወቀም ስለማዘኑ። ምናልባት ጓደኞች ሊያውቁ ይችላሉ ውጭ ምን ሆነሽ ነው አይንሽን የቀላለው? ምን ሆነህ ነው እንደው ፊት ጥሩ አይደለም፣ ጠቋቁሯል፣ ዝምታ አብዝታሃል አይነት የሚባልበት ሰሞን ላይ ሊሆን ይችላል። ያሰው ቤት ውስጥ ግን ማንም አላየው ነው አላየው። ቅድም እንዳለው ነው አይን ለአይና ለመተያየት በቃ ቤት ውስጥ አይደለም፣ ቤተሰብ አይደለም፣ ችግር የለውም በሚል ለምዶብን ሊሆን ይችላል። አይተንም የሆነ ምልክት ምንም አይመስለን ከሆነ አንዱ እየሳቀ ሊሆን ይችላል፣ አንዱ ቪዲዮ እያየ ሊሆን ይችላል። ሌላኛው ሜሲ ሆም የሚሉት ነው የተመሰቃቀለ ቤት ለብዙ ቤተሰብ ጥሩ ስሜት አለው ህይወት አለው ይባላል። ቤት ሲመሰቃቀል ለምንድን ነው እንቅስቃሴ ያለ ያልተገደበ ፍሌክሲቢሊቲያችንን የጠበቅንበት ነገር አለ። በቃ ቤት እንዲህ ነው መሆን ያለበት ህይወት እስካለ ድረስ ብለው ብዙዎች የሚቀበሉት ነገር ነው። ይሄ ሜስ ይሆም የምንለውን ግን ከውጪ ለሚገባ ሰው ደባሪ ስሜት አለው። ደክሞት ጥሩ ነገር አያለው ቤቴ ውስጥ የመረጋጋት ስሜት ይፈጥርልኛል ብሎ የሚገባ ሰው ብዙ ነገር ተዘበራርቆ ሲመጣ ባይናገርም ሊደብረው ይችላል። የመድከሙ ነገር አሁን እንዴት ሳይስተካከል እንዴት እንዲህ ተርመጥምጦ ቤቱ፣ ትጠብቅኛለሽ ጠብቀኛለህ እንዲሉ አይደለም፣ ዝም ብሎ በስሜት የምንግባባቸው ነገሮች አሉ። ቤቱ በቃ ደስ አይልም የሚነ ከሌ ቤት እኮ በጣም ነው የሚያምረው ሁሌ ጽድት ያለ ነው የተስተካከለ ነው ብሎ ሊያነጻጽሩም ይችላሉ ወይም እንደዚህ አይነት ምቾት ያለበት ቤት ደግሞ ጓደኛ ካለ እዛ ሄደው ሊቀሩ ይችላሉ ስለዚህ የሁሉም ቤተሰብ እኮ ሀላፊነት ነው ሆም የምንለው በጋራ ልታጠበቅበት ያልተነጠፈ አልጋ ያልተስተካከለ ልብስና እቃ የሁሉም ሰው ሀላፊነት መሆን ያለበት ይሄ አሁን ሜሲ ሆም የምንለውን ነገርም ቅድም ያላቸውንም ነገሮች አንዱ ሰው አይደለም ኃላፊነት የሚወስደው። እንበልና የተዘበራረቀ አበላል ካለ እየቻሉ አንድ ጠረጴዛ ላይ ቁጭ ብለው ምግቡ ላይ ትኩረት አድርገው መብላት የሚችሉበት እድል እያለ አይ ብለው ለምዶባቸው ላረጉት ነገር አንድ ሰው ብቻ ፊሽካ እንዲዝ አይጠበቅም እ እንደማማር ፊሽካ ታጠቡ፣ ቁጭ በሉ፣ ተነሱ አይነት ባይ መሆን የለባትም እናት ወይ አባት ብቻ ወይም ታላቅ። ምን አይነት ልምዶች አሉ ቤተሰብ ውስጥ? ሁሉም አንድነት ልምድ ላይ ኖሮ ይችላል አይደል? አንዳንዱ ጫማውን ሮሮ ሊገባ ይችላል። አንዳንዱ ደግሞ በትክክል ጫማውን አውልቆ ቦታው ላይ ወልውሎ እንዲያውም ጠርጎ ውጭ የረገጠው አቧራ ካለ አራግፎ ሊያስቀምጥ ይችላል። አንዳንዱ ደግሞ ዝም ብሎ በያልጋው ላይ በየሶፋው ላይ ጣጥሎት ሊሆን ይችላል የሚቀመጠው። ና ይሄ በታናሽ ና በታላቅ ቤት ውስጥ ባለ ሰው አንድ ትርምስ የሚፈጠረው በእንደነት ነገሮች ነው። አንዱ ጠንቃቃ ነው፣ አንዱ ዝርክርክ ነው። ልክ ነው። አሁን ምናለች። አንዲት ረዥም ዓመት አሜሪካ የኖረች አርቲስት ናት። ሰሞኑን ኢንተርቪው ላይ ያየኋት እንዲህ የፈሰሰ ቀና አላደርግም ነበር አለች። የፈሰሰ የመጨረሻ ልጅ ናይ ነቤቱ ቤቱ አንዳንድ ትኩሳት፣ ህመም፣ ኢንፌክሽን አለባት እየተባለ እሱ አትችልም ይላል። አንቁሶ የሚባሉ ልጆች አሉ ቤት ውስጥ የተለየ ሞላቀቅ ሞላቀቅ ነበር። አሜሪካ መጣሁ አለች ቁጥር አንድ ምግብ አዘጋጅ ነኝ ያለች። አሁን የፈረንጅ ም የውጪ ልጆቼ ምን መመገብ እንዳለባቸው፣ እኔ ምን አይነት ምግብ መመገብ እንዳለብኝ ምንም አይነት ክፍተት ሳይኖራት ወደዚህ ህይወት ገባችና እናቴ እንደውም እየተገረመች ማን ነው እንዲቀጥቅጦ እንደ አዲስ አፍርሶ የሰራሽ። እንደዚህ አይነት ሰዎች ሲቀየሩ፣ ስለዚህ ስለ ቢሄቪየር ነው የምናወራው ስለ ባህሪ፣ ባህሪ ማለት የትኛው ነገር ጥሩ ነው፣ የትኛው ነገር መጥፎ ነው። መጥፎ ከጎዳን ወደ ጥሩ እንሄድ የምንለው ላይ የከሌ ባህሪ ይሄ ነው ብለን አንተው እንደ ተፈጥሯቸው ሳይሆን የምንቀይረው ነገር የምናሸሽረው ወለዱ አይደለም። በቃ ጫማ መጣል ይጎዳል፣ ይሄን ቤት እያዘበራርቀው ነው። ስለዚህ ምን ይመጣል ማለት ነው። በጠረጴዛ ዙሪያ የምናወራቸው ነገሮች ያስፈልጋሉ ማለት ነው። አንዳንድ ሰው ከበድ ሲያደርገው ስብሰባ ይላል። ቤተሰብን ስብሰባ ጠራና እንነጋገር፣ በየግላችን አንብከንከንበት ያንንም ሰው እየተከታተልን አንጠዝጥዘው። ይሄ ኮሊደር ላይ እየተከተልን አንሳ ካልሲን፣ አንሺ ጸጉር፣ ማስያሸሽን እያልሽ ካልሽ ቤቱን በጭቅጭቅ ልታምሹ ነው። ጀመራት ጀመረው ደግሞ ሊመጣ ነው። ብዙ ሰዎችም እንደዛ ይሰቃያሉ። ያቺ ስብሰባ ላይ ተደራጀች፣ ሀሳብ ይዞ መጥቶ ሰሞኑን ከነበረው ነገር ያልተመቸኝ በጣም እከሌ ይሄን ቤት ያጸዳል፣ እነከሌ እየተጋገዙ ነው፣ እነከሌ ግን በአንድ ጫማ መወርወር እያጠፉት ነው ንጽህና ባለመጠበቅ እቃን ባለማድረ ቤተሰብማ እንደ ቤተሰብ ቁጭ ብሎ ቢወያይ ይኖሩ እዛው እዛው ጋር እየገደል ሹ ግን መሄድ አለብሽ። ብዙ ቤተሰብ እንዲህ ጠረጴዛ ስቦ ተቀምጦ አይወያይም። ጫጫ ሰማለሁ። አሁን አሁን እቺ ተከበረች። በሳምንት አንድ ቀን ስብሰባ የሚያደርጉ ሰዎች ለውጥ እንዳመጡበት እየተናገሩ ነው። ከልጆቻቸው ጋር ግን በደንብ ህጎቹንም ማወቅ ያስፈልጋል። አንዱ ሰው ብቻ ተናጋሪ፣ አንዱ ሰው ብቻ መካሪ እንዳይሆን። ለምሳሌ ስድስት አመት ልጅ የአምስት አመት ልጅ ቤትሽ ውስጥ ቢሆን እሱም እንዲያወራ መፍቀድ አለብን። ያሻሻሉት ነገር ደግሞ ካለ በጣም አድነቅ ደግሞ አስፈላጊ ነው። ባህሪ እንደዛ ነው የሚለወጠው። ስለዚህ እሷንም ነገር ማድረግ ዛሬ ፋሚሊ እንትናለ ምንድነው ስብሰባ አለ መቅረት የለብኝም ብለው የሚገናኙ ሰዎች ብንሆን የበለጠ ጥሩ ነው። አስፈላጊ ምላሾች የተዘነጉበት ቤት ከሆነ መጥፎ ልምድ ውስጥ ተካቷል። ለምሳሌ በጣም አመሰግናለሁ ይጎለናል ቤት ውስጥ ግዴታ ይመስለናል ቤት ውስጥ ላገኘናቸው ነገሮች ለምግቡም፣ ለተነጠፈልን አልጋ፣ ለተጣጠፈልን ልብስ፣ ለታጠበልን የሆነ ቆሾ የነበረ ጫማና አልባስ ህይወታችን እንዲቀል የሆነ ሰው ለከፈለው መስዋዕትነት በጣም አመሰግናለሁ እናቴ፣ አባቴ፣ እህት ወንድሜ የማለት ይሄ ሊለመድ ይገባል። አጥፍተን ከሆነም ይቅርታ የሚለው ይሄ ተወዳጅ አርጓል የቤተሰብ ግንኙነትን ነው። አንዱ በአንዱ ላይ የበላይ መሆን ቅድም ያለው አሁን የጋራ ውይይት ቢኖር ዝም በል እኔ ነኝ ታላቅ፣ እኔን አዳምጥ፣ ዝም በይ አንቺ ተጨቃጫቂ ነሽ፣ በቃ ይሄ የእኔ ባህሪ ነው ባህሪ ነው፣ ስትፈልጉ ተቀበሉኝ፣ ካልሆነ ወጣላችሁ ያለው ከቤት የሚያስብል ነገር ሲሆን አሰልቺ ነው። ለቤተሰቡ ጉዳይ አስጨናቂ አጋጣሚዎች ሲከሰቱ ቅድሚያ መስጠት ወይም ደግሞ እንደ ነሱ እኩል የመጨነቅ ደግሞ ልምድም ሊኖር ይገባል ነው። ልጆች ቢታመሙ ለምሳሌ ሌላው ሰው እኩል ተጨንቋል ወይስ የማየ ጉዳይ ብቻ ነው? የአባዬ ጉዳይ ነው። ቤተሰብ ችግር ቢያጋጥመው በእኔ በኩል ያለ ቤተሰብ የሆነ ነገር አጋጥሞት ቢሆን ብቻዬን ነው እየተጨነቁ ያለሁት፣ ኃላፊነት የምንጋራበት ተብሏል። ከዛ ውጭ ያሉት ነገሮች በጣም ቀላል ተብለው የተቀመጡት፣ ለምሳሌ ቅድም የተባለው እኔ አልጋ አንጥፌ አንድ አልጋ አንድ ፌ በወጣ ብዙ ነገር ላቃለል ይችላል ሚል በተለይ ከፍ ያሉ ልጆች ያሉበት ከሆነ ቤቱን እየተከታተሉ ጥሩ ጠረን እንዲኖረው የሚያደርጉ ሰዎች አሉ። በቃ ሆቢያቸው አድርገውት ነው፣ ሲፈጠሩ አይደለም እንደዛ ይሆኑት። ሌላው ሰው ሲመጣ ከውጪ ዋው ብሎ አድንቆ እንዲገባ አድርገዋል። ይሄ ቀልዶችና ፍሌክሲቢሊቲን መጠበቅ የሚችል ማንነት ሲኖር ቤት ውስጥ የሚቀልዱ ሰዎች የሚስቁ ቤቱን የጋራ የሆኑ ነገሮች እንዲኖሩት የሚያደርጉ ሰዎች አሉ። ጊዜ የሚሰጡ አሉ። ተጠባቂ መግቢያ ሰዓትን ፊክስ ያደረጉ ሰዎች አሉ። ከአቅማቸው በላይ ካልሆነ አሁን ነጮች ምን ሲያደረጉ፣ ያለው አባቶች ወደ ቤት ሲገቡ ብለው ቪዲዮዎቹን ያወጣሉ። ይሄ ቤታቸው ውስጥ አለ አይደል፣ ሲሲቲቪ ልጆች እንዴት ሆኑ፣ ውሾቹ ሳይቀሩ አለች፣ የሆነች እንደ አላርም ክሎኳ ማለት ነው ዳዲ የሚመጣበት እማዬ የምትመጣበት አይነት እንዲህ ይረፍዳል እንጂ ከ12 ሰዓት በላይ የተለየ ጉዳይ ከሌለው ይመጣል። ስለዚህ አሁን ሊንኳኳ ነው በር ብሎ መጠበቅ ጉጉት አለው። ቤተሰብን እንድትናፍቂና እንድትወጅ የሚያደርግ ነው። የዲጂታል እይታ ማዕቀብ መጣል የተባለው ማዕቀብ የጣሉ ቤተሰቦች ይህን አረጋግጠዋል። ማዕቀብ ስንል እንደ ከባድ ነገር አንየው፣ በቃ ስልካችንን ቁጭ ናርግ ሊሆን ይችላል። የቤት ውስጥ ተግባራትን እንደ የፍላጎታችን መከፋፈል፣ አንዱ ቤት ማጽዳት የሚወድ ሊሆን ይችላል። ሌላዋ ምግብ ማብሰል ልትወድ ትችላለች። ልብስ ማጠፍ የሚፈልግ ሰው ሊኖር ይችላል። አልጋ ማንጠፍ የሚያስደስተው ሰው ሊኖር ይችላል። የሆኑ ሰዓታትና ቀናትን በልዩነት የጥሩ ልምድ መፍጠሪያ ማድረግ፣ ሁሉም ሰዓታት፣ ቀናት አሰልቺ እንዳይሆኑ ቅዳሜ ማታ ለምሳሌ ተሰባስበን አሪፍ ፊልም የምናይበት የሚሉ አሉ። ፍራሽ አውርደን ፍራሽ ላይ ቁጭ ብለን የሆነ ታሪክ የምናወራበት ነው የሚሉ አሉ። ቤቱን ትንሽ የመለወጥ ነገር ውስጥ ይገባሉ። አስር ልጆች ቤተሰብ ታሪክ የምታወሪ ነው ኮ የሚመስለው የባላ ስሮች ሁለቱም ቢሆን፣ አሁን አንዳንድ ያለ ሶሻል ሚዲያ ላይ ቤታቸውን ሲኒማ ለማድረግ ጥረት ያደርጋሉ። ሞከራፋሚሊ እንደዚህ በጣም ብዙ ቤተሰብ ወደ ስምንት ልጆች ወይ ዘጠኝ ልጆች ያሉበት ቤተሰብ ማቀዋለ እንዳልሹ የትም ቦታ ቢሆኑ የሙቪ የፊልም የሚያዩበት ቀን አላቸው። ና ቅዳሜ ያቺ ቀን ያው አያልፏትም። ሁሌ ፊልም ያሉ በዛች ቀን ተሰባስበው እንዲናፍ ቀን ነው ቤታችን ሌላው የጤና ጉዳይ ነው። የጤና ጉዳይ በጣም ካሰብንበት እርስ በርስ የሚያግባባን እንድንዋደድ፣ እንድንከባበር ብቻቸው የሚያደርግ ነው። ቤተሰብ ውስጥ አልተመጣም ገና ቤተሰብ መመስረት አለባቸው። መመስረት እንግዲህ ይግድ ይላል ወይም ደግሞ በቅርብ ያለ ቤተሰብ አባል ካለ መቀራረብ ይቻላል። እቃቸውን እና አንዳንድ ነገሮች ልምዶቻቸውን ቤተሰብ ያደርጉ እስከዛው ያርጉ የሚያደረጉ እኳ ቤታቸው እንዲወዱት ማለት ነው የሚያደረጉ አሉ። ቤተሰባችን እንድንወድ የሚያደርገ የጤና ጉዳይ የተባለው ምንድን ነው? እንግዲህ ጥሩም መጥፎም አጋጣሚዎች ሊኖሩ ይችላሉ። ጤናን በተመለከተ ስለ እኛ ጤና የሚጨነቅ ሰው ለምሳሌ ፊትሽ ገርጣ ብለዋል፣ ጠቆር ብለዋል፣ ጸጉርሽ ልክ አይደለም፣ ኪሎ ጨምረሻል እንባባላለን። እንደ ቤተሰብ ነው፣ ውጭ ቢሮ ነው፣ መንገድ ላይ ነው። ያሳቀቀን ሰው አለባበስሽ ይሄ ሰልፍ ልክ አይደለም፣ ሸሚዝ እያቆሸሽክ ነው፣ ካልሲ እየታጠበ አይደለም የምንባባለን። ለሌላኛው ጤና የምንጨነቅ ስንሆን ለምሳሌ የሚታመም ሰው ካለ ቤት ውስጥ መድኃኒት አስታውሰን የምንሰጥ ሰው ነን። ሰዓት አልፎ ባህል አላለፈብሽ የምንባባለን። ሌላኛው በጋራ ወደ አልጋ መሄድና በጋራ ከአልጋ መነሳት ቀላል ልምዶች ይመስላሉ። አብዛኛው የቤተሰቡ አባል በቃ ሰዓት ደርሷል፣ ቴሌቪዥን አጠፋፋን ቤት አስተካከልን ቻው ቻው ደናደሩ ምንባባለን ወይስ ቀጥሎ ያለው ልጅ ስንት ሰዓት እንደተኛ አናቅ። ቀጥሎ ያለው ሰው ከቤት ወጥቶ ሄዷል ሌሊት የሚለውን ነገር እንድናስብ ነው። የተጠጋጋ ሰዓት ፊክስ ማድረግ አዋጭ ነው። አንዱ ተኝቶ አንዱ መረበሽም የለበት። መረ ልተኛበት እዚህ ቤት ልተኛበት። ሽንኩርት ምትፈጪ ከሆነ አምስት ሰዓት ላይ ሁላቸው ሰው ተኝቶ ከባድ ነው። ለጧት ቁርስ እኮ ለማዘጋጀት ደግሞ ተነሰው ቁርስ ካላደረሽ ይሉሻል። ከባድ ነው እሱማ። ያው በተቻለ መጠን ፕራዮሪቲ የምንሰጣቸውን ነገሮች እንድናይ ነው። ክብረ በዓላት ለምሳሌ የቤተሰቡ አባል ሊረሳበት የማይፈልገው ሁነት ይኖረዋል። በቃ በትንሹ እንደው ልደት ልደት ስንል አሁን ሴሬሞኒያል ሆኗል፣ አይደል? ሴሬሞኒ እንድናደርገው አይደለም። በቃ በልዩ ሁኔታ ቡና ይፈላል እዚህ ቤት የሚል ኮ አንድ የሆነ ደስ የሚል ሰው ቢኖርበት ደስ ይልሻል። ከስራ ስትመለሽ የልደትሽ ቀን ከሆነ ተናፋቂ፣ አስደሳች ትዝታ የሚፈጥሩ ቀናትን ማጠራቀም ማለት ነው እዛ ቤተሰብ ውስጥ። ሌላው ግን በደንብ መተዋወቅ የተባለው የቤተሰቡ አባል ሌላ ሰርክል ካለ እንተዋወቃለን የእህቶችን ጓደኞች አቃቸዋለሁ፣ ን ጓደኞች የባለቤቴን ጓደኞች አቃቸዋለሁ። የምናውቃቸው ከሆነ እንግባባቸዋለን እቤት በጋራ የምንጋብዛቸው ሰዎች ናቸው፣ እንደ ቤተሰብ የምናያቸው ነው። ወይስ የማጓደኛ እንደሆነ አናቅም። የት እንደሚውል ምን አይነት ፍላጎት፣ ስሜት፣ ሚስጥር እንዳለው አናቅም። ያ እና በእነኚህ ሁሉ ሂደቶች ውስጥ ቅድም ያልናቸውን ጥቅሞች ማግኘት ይቻላል። ጥሩ ቤት እንዲወደድ ከሚያደርጉ ነገሮች ምግብ አንዱ ነው። ምግብን ጠቅሰናል። በደንብ ምግብ እንደጋገብ ናል እንደ ምግብ ወሳኙ ነገር ነው ምግብ። ይሄ ሆድ መሙላት ብቻ አይደለም፣ ሜሞሪ ይፈጥራል አይደል? ትዝታ በደንብ ነው ትዝታ የሚፈጥረው። በተለይ ጀምሮ ከእናቶቻችን ብዙዎቻችን ከምናስታውስበት አንዱ የምግብ አበሳሰላቸው፣ የምግብ አቀራረባቸው፣ እንክብካቤያቸው ብዙ ነገሮች አሉት፣ ምግብ እና እናቶች የሚሰጡን ነገር ማለት ነው። ወደ ቤት ገና መምጣት ስታስቢ እናት ሰርታ የምትጠብቅሽ ምግብ፣ የምታፈላልሽ ቡና ከወሬውም ከምንም ነገር በላይ የሁላችንም ትዝታ ነው። ሞቅ ያለ ቤት አለ። የፈለገ ቢሆን ካለች እናት ወይም ምግብ የምታበስለው የቤተሰብ አባል ካለች በደንብ እናስታውሰዋለን። ሁላችንም ከትምህርት ቤት ስንመጣ እንዴት ነበር የጠበቁን? ምንድን ነበር አብስለው የጠበቁን? የምንወደው ምግብ ራሱ ይመረጣል። አንድ አንድ ደሞ ለየት ያሉ በቃ ጥሩ ውጤት ያመጣንበት ምን ሊሆን ይችላል በትምህርታችን አይደል የሆነ እንደ ማበረታቻም እንደ ሽልማት የሚሰራልን ምግብ እንኳን ወደ ፈተና ስንሄድ ሊያሞላቅቁን ሲፈልጉ አንዱ ትዝታችን ምግብ ነው። ገንፎ አጉርሰው ይገርመኛል። ሙልቅቅ የምንለው ነገር በተለይ የብሔራዊ ፈተና አካባቢ ከስድስተኛ ክፍል ጀምሮ ሲያዘጋጁሽ የተለዩ ምግቦች አሉ። ሌሎቹ ልጆችም አይበሉት ቁም ብለው ነው ባፍሻ አጉር ሰውሽ ነው። እና ቤት ውስጥ ምግብ መብሰል አለበት፣ ቤታችን እንድንወደው። ይህ ውጭ ውጭን እያሉ የዞሩ መብላት ሳይሆን ምግብ ኩክ መደረግ አለበት በቤት ውስጥ እና ቤት ውስጥ ደግሞ የቤተሰብ አባል ጥሩ ምግብ አብሳይ ከሆነ፣ ያ ማለት በደንብ ጤናችንን የምንጠብቅበት ጭምር ምግብ ማለት ነው ብሎ ሲያቃጥሉ ሲቀቅሉ እና ያም እየገባ ያም እየገባ የራሱን ድስት ከጣድም ችግር ነው። አንዳንዴ ተገደን የስራ ሁኔታችን ለምሳሌ ሌሊት አድረው የሚመጡ ሰዎች ካሉ ቀን ላይ መስተናገድ አለባቸው። ቀን ደግሞ ስራ ላይ ሆነው ማታ ማን ይገናኝ ከሆነ እንደዋል የስራ ህይወታችን ብዙ የናይት ሺፍት የሚያስብል ነገር በፈረቃ የሚሰራበት ሌላ ጥቂት ሰዎች ናቸው እንደዚህ አይነት ሙያ ው ተመሳሳይ ሰዓት ይወጣል፣ ተመሳሳይ ሰዓት ይገባል። አንዳንዴ ደውሎ ለምሳሌ የምታበስለው እናት ከሆነች ሁልጊዜ እሷ ቀድማ ካልገባች ውጭ ውጭውን የሚሉ ሰዎች አሉ ቢገቡ ምንም የለም የሚሉ ግን ቅድም ያልናቸው ቤቱን ነፍስ መዝራት የምንችልበትና እሷም ደግሞ ደክሟት ስትመጣ ደስ እንዲላት የማድረጊያ መንገዶች ግን አሉን ንቁ ከሆንን እንጂ በቃ አንዱ ሰው ነው የሚያበረው፣ አንዱ ሰው ነው የሚያጠፋው ቤቱን የሚለው አካሄድ ነው አሁን ብዙ ችግር የሚፈጥረው። ለዛ ነው እናቶች ለምሳሌ የሆነ ነገር አጋጥሟቸው ከቤት ውጭ ቢሆኑ ፊልድ ስራ የምትሄድ እናት ብትኖር እሁድ ሆኖ እሁድ ላይ እሷ ስራ የምትገባበት ሙያ ቢሆን ያላት የሚበታተን አለ። በቃ ከሙድ ውጭ የሚሆን ምክንያቱም ምቾት የምታስጠብቀው አንድ እናት ነች። ቤት ውስጥ ያው ትንከባከባለች፣ ታበላለች፣ ታጠጣለች፣ ህይወት ይዘራል ቤቱ በአጠቃላይ ግን፣ ሁላችንም ደግሞ የዛ ቤት ህይወት እንዲዘራ አስተዋጽኦ ሊኖረን ይገባል። አንዳንዴ ወደ ወላጅነትም ስመጪ ቤተሰቦችን አስታውሰሽ ያንን አንቺ የተደሰሽበትን ህይወት ለልጆች መስጠት ያስፈልጋል። ከእናት ከአባት የተገኘውን ደስታ፣ ፍቅር፣ ትዝታ አንቺም ልጆችሽ አይምሮ ላይ መፍጠር መቻል ቤትሽ ውስጥ መፍጠር መቻል አለብሽ እንጂ የሆነ በቃ የድሮ እናቶች ላይ ብቻ የሆነ ጊዜ የነበሩ እናቶች ብቻ የሚሰጡን ህይወት አድርገን በትዝታ መኖር የለብን። እነሱም ያስፈልጋቸዋል። የሆኖቹ ልጆች ምን ያሁን ብለው ሻያቁም ለምሳሌ ትናንሽ ልጆች ቡና ዘርግተሽ ስታፈይና እንደ ነገሩ ስትጠጪ አንድ አይደለም፣ ስሜት ደስ ይላቸዋል። ቤት ውስጥ አሁን ሰው መጥቶ ሲጫወት ሲሰባሰብ የሆነ የሚትነከነኩት የሚደሰቱት ነገር አለ። በቃ ምቾት አለ። ሰዎች ዘና ብለው ነው ያሉት። ጊዜ እንደሰጡ ያውቃሉ። ቤቱ እንደደመቀ እንዳማረበት ያውቃሉ። ይሄ ነው እንግዲህ ህይወት እኮ የሚባለው። እኛም በፊት ወደ ነው የሆነ በቃ የደህንነት ስሜት ውስጥ ነኝ ያለሁት ትነት የሚያደርግሽ ነገር አለ። ከምግብ ማብሰል ቀጥሎ ቤት እንዲወደድ የሚያደርገው አንዱ ምግብ የሚበሰልበት ቤት፣ ምግብ በፍቅር የሚበላበት ቤት መሆኑ እንዳለ ደግሞ የተባለው ይሄ ሰዎች የሚጠያየቁበት ቤት አክስት፣ እህት፣ አጉት፣ ጎረቤት፣ ጓደኛ ምቶ ደግሞ ቤት ውስጥ መታየት መቻል አለበት። ሰዎች አብረው የሚያሳልፉበት ቤት ነው፣ የሚጠያየቁበት ቤት ነው የሚለውም አንዱ ቤት እንድትወጅ ያደርጋል። ሰው ዝር ብሎበት ማያውቅ ቤት ከሆነ አስቸጋሪ ነው። እንዴት ትፈልጊዋልሽ ወደዛ ቤት መመለስ? በቃ ሰዎች መምጣት አለባቸው አንቺ ቤት፣ አንቺም ደግሞ ሰዎች ጋራ የምትሄጅበት የማህበራዊ ህይወት ሊኖርሽ ይገባል። ስለዚህ የተለያዩ አጋጣሚዎችን እየፈጠርን እንዲሁም ያው እንጠራራለን ጥሩ ነው የኢትዮጵያውያን ህይወት ከቤትሽ ሰው እንዳይጠፋ ታደረጋለች። በቡድንም ሲወጡ አሁን ደስ ይላል። እንዲ አይተሽ ለምሳሌ አንድ አይነት ልብስ ለብሰው በዓል ሲሆን፣ ሰርግ ሲሆን፣ የቤተሰብ ጥሪ ሲሆን ታውቂዋለሽ? ራሱ ማን ባልና ሚስት ነው፣ ማን የመጀመሪያ ያለሽ ነው፣ ሁለተኛ የሚለውን በልብስ ውስጥ ጥበብ ሊሆን ይችላል ባረጉት ባህላዊ ነገር ሊሆን ይችላል። አንድ ላይ ወጥተዋል። እርግጠኛ ነኝ ማይረሳ ቀን ከሚሉት ነገር ውስጥ ነው። የተጠሩት እኮ ሌላ ሰው ቤት ሊሆን ይችላል ወይ የሆነ ሆቴል አዳራሽ ውስጥ ነው፣ ግን ከቤት ሲወጡ ጀምሮ ምን ለብሰን እንሄዳለን፣ ምን አውርተናል። ደሞ ውጪ ልትገባበት ትችያለሽ። ትዝታ አለው። እንዲህ ነበር ያደግ ነው እናቴ እንዲህ ያስደስታት ነበር አባቴ እንዲህ ነበር የሚለውን ልጆች የሚያውቁበት አንዱ መንገድ ይሄ ነው። እየተባለው ይሄ ማህበራዊ ግንኙነት ማህበራዊ ሕይወት የተፈጠረበት ሰዎች የሚያወሩበት፣ የሚስቁበት፣ የሚበሉበት፣ የሚጠጡበት ቤት ሲሆን ቤት ይወደዳል። ምን ቤተሰብሽ ጋር ያለውንም ነገር በደንብ ዋጋ እየሰጠሹ ትሄጃለሽ። አሁን እኔ እናት ሰው አያሳጣኝም ትላለች ጊዜ በራቸው አንዳንዴ ይደክመኛል እንጂ ችግር የለውም ይሁን አያሳጣኝም ሰው ብዙ ሰው የሚጽናና ቤትላል በቃ ስትሄጂ የሆነ ሰው ሊጠይቃት የመጣ ሰው አታጭም ከጎረቤትም ከሌላ ቦታም ዘመድም አለ ብቻ ቤት ውስጥ ብቻዋን አታገኛት ስለዚህ እንዲህ አይነት ህይወት ምንድነው? እዛ ቤት ውስጥ የሆነ ብቻ ላይፍ አለ ህይወት አለ። ሰዎች ያወራሉ፣ ይጫወታሉ፣ ይጠያየቃሉ የሚለው ነገር በራሱ ለቤተሰቡ ፍቅር እንዲኖርሽ ለቤትሽ ፍቅር እንዲኖርሽ ያደርጋል። እኔም እንዲህ ነው የምኖረው የሚለውም ትምህርት የሚወሰደው እዛ ነው። አለበለዛ ሰዎች ኬት ያያሉ። አብላጭ ያየናቸው ነገሮች ከወላጆቻችን ነው፣ እንዴት እንደሚኖር ከሰው ጋር ራሱ። አሁን ግን ይሄ የተባለው ነገር ዘግተሽ ትወጫለሽ፣ ዘግተሽ ትገበያለሽ። ከዛ ደግሞ ቤት ውስጥ ስትቀመጭ ደግሞ ቴክኖሎጂ አለ። ከዛ ጋር ነው ቆረኝትሽ እና እነዚህ እነዚህ ነገሮች ምንም ትርጉም ላይ ሰጥሽ ይችላል። ቤትሽ ውስጥ ምን አይነት ሜሞሪ ነው ያለ ብለሽ ስታስቢ ራሱ ምንም ላይ ኖር ይችላል። ከቤትሽ ጋር የሚያቋራኝሽ ከቤተሰብሽ ጋር የሚያቋራኝሽ፣ ግን ደግሞ ስለ ቤትሽ ደግሞ ምንድነው የምትወጁ ነገር፣ አንድ የምትወጁ ነገር መኖር አለበት። መኝታ ክፍሉን ነው ይህ የተባለው ተሰባስበሽ ምብዩን ነገር ነው፣ ጸጥታውን ነው ይሄ የተረጋጋ ነገር ያለው መደማመጥ ያለበት ቤት ነው። እነዚህ እነዚህ ነገሮች እራሱ ከቤታችን የምንወደው አንድ ነገር ሊኖር ይገባል። እፎይ ቤት የደረስኩ የምትይበት ቀይ ሆም ስዊት ሆም የሚባለው የሆነ የምትወጅለት ነገር አለ። ቤት ስትመጪ የሚሰማሽ እረፍት አለ። የትን ቦታ ሌላ ቦታ ሲሄድ አገኘዋለሁ። ማቴዎ ካገኘሽውም በጣም ከፍለሽ ወይም መስዋዕትነት ከፍለሽ ሊሆን ይችላል፣ ግን እንደ ቤትሽም ላይሆን ይችላል ያ ምቾት የሰጠሽ ነገር። ግን ያው ጥሩ ነገር ብዙ ሰው ተመስገን ይላል። ወደ ጎጆ ሲገባ ምንም ሆነ ምንም፣ የተከራዩም ይሁን የራሱ ቤት የሚሆን ተመስገን ማለቱ አይቀር ጉዳይ ያለሽ፣ እዛ ቤት ውስጥ ነው ጭመጣው የምትይበት ከሆነ አስቸጋሪ ደግሞ ሊሄድላቸው ያ ሁሉ ስራ ይጠብቀኛል እዛ ቤት እቃውም፣ ጽዳቱም፣ ምን ነው ምግቡ የሚጠብቀው ብለው መሄዳቸውን ገና ሲያስቡት ደግሞ የሚማርሩ ሰዎች ሊኖሩ ይችላሉ። የሆነ ብቻ የሚያመልጡበት የሚያርፉበት ቦታ የሚፈልጉ ሰዎች ሊኖሩ ይችላሉ። ግን ማድረግ የምንችለውን ነገር ትንሽ ከፍ አድርገን ብናደርግ ደግሞ ምን ያህል ህይወት ሊፈጠር ይችላል። ጉልበት፣ ገንዘብ የተባለው፣ ጊዜ፣ ቀናነት ምን ጥሩ ቫይብ ፈጥሯል እዛ ቤት ውስጥ የሚለውን ደግሞ አይተሽ በቃ ለምደዋለሁ ይሄንን ነገር እናቴ የሚያስደስታትማ ከሆነ የሚሉ እኮ አሉ። ለምሳሌ እናቶች አይተሽ ከሆነ አቦል ቡና ጀበናዋ ወታ አጠገብ ቁጭ ስቲ የሚሰማቸው ደስታ የሚገርመኝ ነገር ነው። ጠርተው ነይ ቡና ሁለቴ ካሉ በቃ ሙዳቸው ይጠፋል። ወይዘቡ እንድታጣጥሚ እንድታዩ ነው። ያ ሰዓት ሜዲቴት የሚያረጉበት ሰዓት ነው። በቃ እና እሺ ማየ ብለሽ አጣጥመሽ ቡና ቁርሱም ካለ እሱን አርገሽ እያወራሽ የምታሳልፊያት ነገር ትልቅ ደስታቸው ናት። እሳቸውን እንዲህ የሚያስደስት ከሆነ ምንድን ነው ከጓዳ በግድ ነይ የምባለው ለምንድን ነው አንኮንሽስ የሆንኩት ህይወቴ ላይ? እሺ፣ ታዛ ነው እየሰማችሁ ያላችሁት። ታዛ ታዛ ታዛ ታዛ